ሰላም ዜና ይስጥልኝ አድማጭ ተመልካቾቻችን፣ እንደምን አላችሁ? እንግዲህ በዛሬው ዕለት አንድ እንግዳ ይዘን ቀርበናል። በተለይም የፋኖ ትግል በውጊያ በተለያዩ መንገዶች ብቻ ሳይሆን ከሌሎች አካላቶች ጋር በመነጋገር የአገዛዙ የአብይ አህመድ ሰራዊትን በማስከዳት እንደዚሁም ወደ ትግሉ በመቀላቀል በላው የተለያዩ የመከላከያ የአልማብተን አባላት በየጊዜው የፋኖን ትግል ይቀላቀላሉ። ከሰሞኑም በርካታ የአድማብተን አባላት በየቦታው በየፋኖን እንደተቀላቀሉ መዘገባችን ይታወሳል። በርካታ የመከላከያ ሰራዊት አባላት የሚቀላቀላሉ አብዛኛዎቹን ወደ ሚዲያ ላይ የምናቀርባቸው እንግዲህ ትግሉን ለመደገፍ ከፋኖ ጋር እንቆማለን በሚዲያም ቀርበን የአገዛዙን አጠቃላይ የአገዛዙን ሚስጥሮች እንናገራለን የሚሉትን በፍላጎት ነው። አብዛኛዎቹ ወደ ሀገራችን እንሄዳለን፣ እኛስ ወደ ቤተሰብ ነው መቀላቀል የምንፈልገው የሚሉትን ደግሞ የፋኖ ኃይል ያው የተለያየ መታወቂያ በማሰራት የተለያዩ ነገሮችን በማድረግ ከቤተሰቦቻቸው ጋር እንዲቀላቀሉ ብር በመስጠት እና በመሸኘት እንዲቀላቀሉ ተደርጓል። በርካቶች ከቤተሰቦቻቸው ጋር እንደተቀላቀሉም ከሰሞኑ በርካቶች መረጆች አሉ፣ ወደ ሚዲያ የማይወጡ ናቸው። በዛሬው እለትም አንድ የመ የመከላከያ ሰራዊት አባል ይዘን ቀርበናል። የመከላከያ ሰራዊት አባሉ እንግዲህ በመጀመሪያ ራሱን እንደዚሁም የመጣበትን የመከላከያ ክፍለ ጦርና ሬጅመንት ነግሮን አጠቃላይ ሁኔታዎችን በመንግስት ቤት ያሉ መንግስት ተብዬው ውስጥ ያሉ ሁኔታዎችን ይገልጸናል። እንደምን አደርክ? እስኪ በመጀመሪያ ስምህን እና እንደዚሁም የመጣህበትን የክፍለ ጦር ንገረንና አጠቃላይ የነበሩትን ሁኔታዎች እንዴት ወደዚህ እንደመጣህ ለአድማጭ ሁኔታችን እኔ አብደላ አህመድ ይባላል። ሌላ ቦታ ነው መጣ። እኔ አገር ቤት ምንም አላቁም እስካሁን የት እንደገባ ስልጠና ከገባ በኋላ ስልጠና ከመጣ በኋላ ወር ነው እኔ እኔ በቃ ታፈሶ ነው መጣ። አገር ቤት እንደዛ ስለሆነ በቃ መከላከያ መቆየት ፈኖ መግባት ይሻላል ያለን እንደዛ ነው መጣ። መጀመሪያ ፈርጬ ነበር። አሁን በጣም እኔ ተመችቷል። እኔ በቃ ከዚህም በኋላ ፈኖ መቆየት ይሻላል። በቃ ከዚህም በኋላ አመሰግናለሁ። መንግስት ከቤተሰቦች ሲወስድህ በፍላጎትህ አልነበረም። ፍላጎት አልነበረም። ስንት ወር ነው ያሰለጠኗችሁ? አረ ወር ነው አንድ ወር ብቻ። የመከላከያ ሰራዊት የሚሰለጠነው አንድ ወር ብቻ ነው፣ በዚህ ሰዓት ማለት ነው ከስልጠና መልስ ቀጥታ ወደ ማንኛው ክፍለ ጦር ነበር የተቀላቀልከው? ስልሳ አራተኛ ክፍለ ጦር ስልሳ አራተኛ ክፍለ ጦር። ከዛ በኋላስ ወደ ፋኖ ስትቀላቀል በምን መልኩ ነው የመጣኸው? ወደ ፋኖ መቀላቀል ወደ ፋኖ ስትገባ የፋኖ ቅድም እንደገለጽክልን ያው ፍርሃቱም ነበረ ብለሃል። ከማን ክፍለጦር በጎንደር ጠቅላይ ግዛትስ ከገብርዬ ክፍለ ጦር ጋር ነው ተቀላቅለህ የመጣኸው? የገብርዬ ክፍለጦር የተቀላቀለ አቅል እንደዚያ ስለሆነ እንደዚያ እንደሆነ እንደዚያ ስለሆነ እንደዚያ እንደዚያ፣ ሁሉም መክዳት ይፈልጋል፣ ሁሉም ፈኖ ይቀላቅላል። ከዚህ በኋላ በቃ ፍቅር አለ መቀላጋ ፍቅር የለም። ሁሉም በቃ ያለወጋ ብቻ ነው ፍቅር ወጋ ከመጣ በኋላ ሁሉም በቃ ማንም በቃ እንደፈልገ ይሳድባል ይመጣል። ሁሉም በቃ እንደዛ ስለሆነ ፈኖ ይሻላል። አመሰግናለሁ። እንደው ቅድም ብስናወራም ስልክ ራሱ እንደማያስይዟችሁ ሁሉ ሰምተናል። እና በምን መልኩ ነው ስልክ ከቤተሰቦቻችሁ ጋር ምናምን መከላከያ ውስጥ ሆናችሁ መገናኘት ይችላላችሁ? አትችሉም። አይችሉም። ፋኖ ጋር ከመጣህ አስጀምሮ ቤተሰቦች ጋር እየተገናኘህ ነው። አግኝተዋል ቤተሰብ ቤተሰቦችን አግኝተዋል። እያገናኙ ነው። እኔ መጀመሪያ ስልኬ የለም። ሜዲያ ሜዲያ አይል አግኝተዋል ቤተሰብ ስልክ። አመሰግናለሁ። እስኪ በራስህ ቋንቋ አጠቃላይ ለኢትዮጵያ ሕዝብ እንደዚሁም ለጓደኞችህ ሰፋ ያለ መልእክት ብታስተላልፍልን እንግዲህ አብዛኛው እንደምታየው አንተም ምን እንዳየው በርካታ የመከላከያ ሰራዊት አባላት እንግዲህ አንተ ፍቃደኛ ስለሆንክና መልእክት አስተላልፋለሁ ስላልክ ነው እንጂ በርካታ መከላከያ አባላት ይህ አማራ ፋኖን ነውን እየተቀላቀሉ ይገኛሉ። እና አንተም ለጓደኞችህ እንደዚሁ ለቤተሰብ ለመላው ለትግሉ ለኢትዮጵያ ህዝብ የምታስተላልፈው መልእክት ካለህ በአንተ ቋንቋ እኔ አንበቃ መከላ አቀበሌ ብርራ ነፊት ኔ ማ ነምቶ ኮነ ቁበን ቀቧ ቃማንተና

አድማጭ ተመልካቾቻችን እንግዲህ እንደምታዩት በራሱ ቋንቋ በደንብ ገልጾልናል። እንግዲህ የተለያዩ ጥያቄዎችን ለማቅረብ እንደምትመለከቱት በአማርኛ የተለያዩ ነገሮችን ለመግለጽ የተወሰኑ ችግሮች ስላሉ ነው። በመቀጠልም እንግዲህ በጎንደር ጠቅላይ ግዛትስ የታላቁ ገብርጌ ክፍለ ጦር የፖለቲካ ዘርፍ ኃላፊ እዚህ አብሮን ይገኛል። አጠቃላይ ስለ ሁኔታዎችና እየተሰሩ ያሉ የተከናወኑ ያሉ ተግባራትን በተለይም የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛትስ ገብርጌ ክፍለ ጦር በተለያዩ ቦታዎች ላይ በተለያዩ ቀጠናዎች ላይ ውጊያን ከማድረግ በተጨማሪም ይህ በዲፕሎማሲና ከወንድሞቹ ጋር በመነጋገር በርካታ የአገዛዙ ሰራዊትን በማስከዳት በማስቆብለል እንደዚሁም በመንከባከብ እና በመሸኘት ወደ ሀገራቸው ወደ ትግሉም እንዲቀላቀሉ በማድረግ ይታወቃልና በነዚህ በእነዚህ ጉዳዮች ላይ እያከናወናቸው ያላችሁትን ተግባራት ብትገልጽልን አርበኛ ተመስገን። መልካም፣ አመሰግናለሁ። እንግዲህ ይሄ ኢትዮጵያዊ ዜጋ ወታደር ነው ተብሎ መንግስት ሳያምንበት የተለያየ ስራ ወጣቱ በተሰማራበት አካባቢ በማስገደድ ወደ ማሰልጠኛ ወደ ወታደራዊ ማሰልጠኛ ተቋማት አፍሶ እንደሚወስዳቸው ከዚያም በኋላም አንድ ወር ባልሞላ ጊዜ ውስጥ በቂ ስልጠና እንግዲህ ወታደር ውትድርና በጣም ዓለም አቀፋዊ ትልቅ ሳይንስ ነው። አገርን የአገርን ዳር ድንበር ለመከላከል የፖለቲካ ሪዮት አለም ስልጠና ያስፈልጋቸዋል። ወታደራዊ ስልጠና ያስፈልጋቸዋል። ይሄንን በቅጡ ሳይሰለጥኑ የትግሉን አላማ በቅጡ ሳይረዱ እየተደበቀ ምስጢር እየተደበቀ መንግስት ሁሉን ነገር በቅጡ ሳያስረዳ ለብ ለብ ያለ ስልጠና እየሰጠ ግዳጅ ወደ አማራ ክልል እንደሚልካቸው ይሄ ኢትዮጵያዊ ዜጋ ከኦሮሚያ ክልል የመጣ ነግሮናል። ይሄ ምንድን ነው? አላማውን በቅጡ ያልተረዳ ጦር ሰራዊት ምንጊዜም ቢሆን ከመክዳት ወደ ኋላ የማይከዳ ወታደር የትግሉ አላማ የአገሩን አላማ የአገሩን ምንነት የራሱን ምንነት በቅጡ የተረዳ ከመክዳት ይልቅ ታግሎ መስዋዕት መሆንን የሚመርጥ ስለ አገሩ ጉዳይ በቂ እውቀትና በቂ ግንዛቤ ሲያገኝ ነው አንድ ወታደር። አሁን ላይ እየተደረገ ያለው ግን የትግሉ አላማ ሳይገባቸው እያፈሰ በቂ ስልጠና ሳይወስዱ ወደ አማራ ክልል እየላከ ይኸው ከዚህ ከጭቁኑ ከአማራ ህዝብ ጋር ከምስኪኑ ከአማራ ህዝብ ጋር እያፋጃቸው ነው ያለው። ይሄንን የተረዱ በርካታ ወታደሮች እየከዱ በገብርዬ ክፍለ ጦር አማካኝነት ወደዚህ እየመጡ እኛም ኢትዮጵያዊ ዜጎች ነን። እንደ አማራ ክልል በደል ስለበዛ ነፍጥ አንግበን ወይም ደግሞ ያፈሙዝ ትግልን መነሻ አድርገን እንደ ብቸኛ አማራጭ አድርገን ወሰርን እንጂ ሰላም ፈላጊዎች ነን። ይሄ ትግል ያው የህሉና ትግል ስለሆነ ብቻ ብቸኛ አማራጭ አድርገን ወሰርነውና እነኚህ የመሳሰሉትን ወታደሮች ተቀብለን ውጊያ ላይ ራሱ የቆሰሉትን የሕክምና አገልግሎት እንዲያገኙ በሰላም እጅ የሰጡትን ደግሞ ሞራላቸውንና ስዕልናቸውን ጠብቀን የትራንስፖርት ወጫቸውን በመሸፈን በሰላም ወደ ሀገራቸው እንዲሄዱ በማድረግ በኩል ሰፊ ስራ ስንሰራ ቆይተናል። ይሄ ምንም የሚያጠራጥር ጉዳይ አይደለም። እነዚህ እነኚህ አገራቸው ከገቡ በኋላ እየደወሉ እኛን ይጠይቁላል ከአርሲ፣ ከአምቦ፣ ከወለጋ፣ ከጅማ ከሀረርጌ ከተለያየ ቦታ የሸኘ ወደ የመጡ ወታደሮች አገራቸው ከገቡ በኋላ ከቤተሰቦቻቸው ጋር ሁሉ አስተዋውቀውን እስካሁን ድረስ እየደወሉልን ያሉት። ስለዚህ ገብርዬ ክፍለ ጦር ስብናው የተሟላ በአማራነቱ የኮራ በኢትዮጵያዊነቱም የማይደራደር ስለሆነ እነኚህ የመከላከያ ሰራዊት አባላት ንጹሕ የኢትዮጵያ ዜጎች ናቸው እንጂ በተበላሸ ፖለቲካ ተገደው ወደ ጦር ግንባር የገቡ እንጂ ንጹሕ ኢትዮጵያዊ ዜጎች መሆናቸውን በመረዳት የቆሰሉትን በማሳከም ያልቆሰሉትንም በክብር በመሸኘት ረገድ ሰፊ ስምስራ ስራ ስምሰራ ቆይተናል። አሁንም ይሄ ወንድማችን ፍላጎት ካለው በክብር ወደ ሀገሩ እንልከዋለን። ፍላጎት ከሌለው ደግሞ የለም፣ እዚህ ነው የምዋጋ እኔ፣ የአማራ ነጻ ካልወጣ ነገም የኦሮሞ ህዝብ ነጻ ሊወጣ አይችልም ብሎ ከፋኖ ጋር ተቀላቅሎ የሚታገል ከሆነ ደግሞ ስብናውን አክብረን፣ መብቱን ጠብቀን፣ እንደኛ ወደ ትግሉ ተቀላቅሎ እንዲታገል ራሳችን ዝግጁ ነን። የገብርኤል የክለጦር በመርህና በህግ የሚጓዝ ጨዋና አስተዋይ ክፍለ ጦር ነው። በዚህ መንገድ ነው ስራችን ስንሰራ ይቆያል። አርበኛ ተመስገን ለሰጠ ማብራሪያ ከልባ አመሰግናለሁ። እንደው በመጨረሻም ከተገናኘን አይቀር እንግዲህ በተለይ ከሰሞኑ በዚሁ በጎንደር ጠቅላይ ግዛት ሕዝብ በርካታ ስራዎች እየተሰሩ እየተከናወኑ ይገኛሉ። በርካታ ድሎችም እየተገኙ ያለበት ሁኔታ ነው ያለው። በየቦታው ያሉ የአገዛዙ የሰራዊት አባላትም እንግዲህ አብዛኛዎቹ እንደዚህ በፍላጎታቸው ትግሉ አስጠርቷቸው እንግዲህ እንደገለጸልን፣ አብደላ እንደገለጸልን ስልክ እንኳን ተጠርንፎባቸው እንዳይገናኙ በ ተገደው እንግዲህ የአንድ ወር ስልጠና በጣም የሚያሳዝን በሚያሳዝን መልኩ ነው ያለው። የአንድ ወር ስልጠና ማንኛውም የትም ቦታ ተደርጎ በማይታወቅ መልኩ ነው እንግዲህ። ባንድ ወር ይሄም የሰራዊቱን መመናመን ያመላከታል። ባንድ ወር ስልጠና ወደ አገዛዙ ወይ የአገዛዙ ሰራዊት ወደ ባንድ ወር ሰልጥኖ ወደ ውጊያ ቀጥታ የሚገባበት መንገድ አገዛዙ ምን ላይ ምን ምን ደረጃ ላይ ነው ያለው የሚለውን ነገር ያመላከተናል። ከዚህ ከውጊ አቅማቸውም ጋር ተያይዞ የሚነግረን በርካታ ነገሮች አሉ። እንደው በመጨረሻም በዚሁ አጠቃላይ በዚህ በአማራ ፋኖ ባሉት የርስ በርስ አንዳንድ ጥቃቅን ችግሮች እንግዲህ በአብዛኛዎቹ እየተፈቱም ያለበት ሁኔታ አለ። በእነሱና ትግሉ እያለቀ ባለበት ሁኔታ ይሄ የውስጥ የርስ በርስ ሽኩቻው ትግሉን እየጎዳውም ይገኛል። በዚህና በሌሎችም ጉዳዮች ላይ መልእክት ካለህ መልእክት አስተላልፍና ብንሰነባበት። በመጀመሪያ መንግስት አሁን ላይ ያለው የትግል ቁመናው ምን ያህል አደገኛ ችግር ላይ እንዳለ ይሄ ለማንም ግልጽ ጉዳይ ነው። አንድ መንግስት ነኝ ባይ አንድ ትልቅ ሀገር የሚመራ መንግስት ጦር ሰራዊት ግንባታ ላይ ሰፊ ስራ መስራት እንዳለበት ይታመናል። ግን እነኚህን ወጣቶች አላማን ግልጽ ሳያደርግ እየደበቀ የተሻለ ስልጠና ሳይሰጥ እያስገባ ይኸው የአማራ ወጣት የአማራ ህዝብ ከሌላው ህዝብ ጋር እንዲቆሳቆስና ችግር ውስጥ እንዲገባ ያደረገን ያለው አብነት አንድ የተረዳነው ነገር አለን። መከላከያ ሰራዊት ገብተው ስልክ የሚባል አይሰጡም። ስልካቸው ተጠርንፎ ነው ያለ። የሚደርሱን በውስጥ መስመር የሚደርሱን መረጃዎች ደግሞ፣ ጠበንጃ የታጠቁትንም ጠበንጃ፣ የቡድንም ይሁን የነፍስ ወከፍ ጠበንጃ ይዘው ከቦታ ቦታ መንቀሳቀስ እንደማይችሉ ግዳጅ ሲሆን ብቻ በሰራዊቱ ደህንነት ሰራዊት ቤት እንግዲህ ደህንነት አለ። ሰራዊቱ የሚከታተል ደህንነት አለ። እንዳይከዱ እየተጠበቁ እንግዲህ ሰራዊት እንደ ከብት ተጠብቆ ይዋጋል ወይ ነፃ ይወጣል ወይ? ይሄ ፈጽሞ ማይታሰብ ጉዳይ ነው። መንግስት ግን እዚህ ደረጃ ላይ ነው ያለው። ሰራዊቱን እየጠበቀ እንደ ከብት የሚያዋጋ ከሆነ እንደ ከብት ተጠብቆ የሚዋጋ ሰራዊት እውን የመንግስትን ግብ ያሳካል ወይ ነው? ይሄ ፈጽሞ ሊሆን አይችልም። ፈጽሞ ሊሆን አይችልም እና ምንድን ነው ስልክ የለም። ከቤተሰብ ጋርም አይገናኙም። የታጠቁትንም ጠመንጃ ይዞ ከቦታ ቦታ መንቀሳቀስ አይችሉም። ጠመንጃቸው የሚሰጣቸው ልዩ ግዳጅ ካለ ለግዳጅ ያም፣ በደህንነት ዙሪያውን በደህንነት ተከበው እንደሚዋጉ የውስጥ መስመር መረጃዎች ለእኛ ደርሰውናል። ይሄ በመንግስት በኩል ያለው ውድቀት እጅግ እጅግ እጅግ በጣም ከፍተኛ ደረጃ ላይ የደረሰ መሆኑና በምንም መንገድ መንግስት ፋኖን በዚህ መንገድ የአማራ ህዝብ በዚህ መንገድ ማሸነፍ እንደማይችል እርግጠኛ ሁነን ነው መናገር የምንችለው። ያተጋገሉ ሂደትም ከጊዜ ወደ ጊዜ እያሽቆለቆለ የመጣበት መሆኑን ይኸው ከቦታው ስልጠናውን በቅጡ ሳይወስዱ ወደ ግንባር የገቡ ወታደሮች ሁኔታዎቹን በግልጽ በአካል ቀርበው እያስረዱ ነው ያሉት። ሌላው አሁን ላይ ባለው በአማራ ህዝብ ላይ ወይም ደግሞ በፋኖ መካከል የሚፈጠር ጥቃቅን ችግር አሁን ከጊዜ ወደ ጊዜ ችግሮቹ ልማት እያገኙ እየመጡ ነው ያሉት። በእኛ ክፍለ ጦር እንደ አይነት ክፍተት የለም ሌላ አካባቢ በሁለት ድርጅቶች መካከል እየተፈጠረ ያለው ችግር ችግሮቹ ይፈታሉ የሚል ትልቅ ተስፋ አለን። ትግል ላይ ምንጊዜም ችግር አለ። ይሄ ምንም የሚያጠያይቅ ጉዳይ አይደለም። እነኚህ ችግሮች ግን ትግሉ ለእናንደኛው ችግሩ ውስጥ ይከቷል ማለት አይደለም። የችግሮች መፈጠራቸው ችግሮቹን ለይተህ አንጥረህ በተሳካ መንገድ ለመቀጠል ያመችህ ዘንድ የተለያየ ዘ ዘይደህ እንድትታገል ያደርጋል እንጂ ችግር በተፈጠረው ቁጥር እዛው እየተባባሰ ይሄዳል ማለት አይደለም ፈጽሞ። እንዲሁም የአማራ ህዝብ ትግል እጅግ በጣም ባህልን በሌለ መንገድ እስካሁን ታይቶ በማይታወቅ መንገድ በፍጥነት ነው ትግሉ የተዋዘው። ሁለት ዓመት ባልሞላ ጊዜ ውስጥ ይሄው የምንዋጋበት ሞርተር፣ ዲሽካ፣ መትረስ፣ ስናይፐር፣ ሌሎች ቡድን መሳሪያዎች እስከ ነፍስ ወከፍ ጠመንጃ ድረስ የመንግስት ጠመንጃዎች ናቸው። የመንግስት የጦር መሳሪያዎች ናቸው። ከመንግስት የሚከዳው ጦር ሰራዊት ይዞት የሚመጣ በውጊያ ባውደውጊያ ጊዜ ደግሞ የሚማረኩ ጦር መሳሪያዎች ናቸው። ስለዚህ ትግሉ እጅግ በጣም በከፍተኛ ደረጃ የፈጠነ ነው። ግን ደግሞ በመካከል የሚፈጠሩ ጥቃቅን ችግሮች እነሱ በቅርብ ጊዜ ተፈተው የአማራ ህዝብ ወደ አንድ መቶ ማንነቱን አስከብሮ አቅሙን አሳይቶ ቀጣይ ደግሞ ምን መደረግ አለበት የሚል ሰፋ ያለ ድምዳሜ ላይ ስለሚደረስ፣ በምንም መንገድ በምንም መንገድ ይሄ ትግል ግብ እንደሚመታ ነው መሬት ላይ ያለውን ነገር መናገር የምንችለው። ስለዚህ ጥቃቅን ችግሮች እየተፈቱ እየሄዱና ፖለቲከኞች እየተወያዩ ነው። የጦር መኮንኖችም እየተወያዩ ነው። ባለን መረጃ ነገ ልባት አግኝተን ወደ አንድ መስመር ገብተን ማንነታችንን አስከብረን ካለው ከኢትዮጵያ ህዝብ ጋር ተከባብረን የምንኖርበትን መንገድ ለመፍጠር ነው። እኛ ታች ድረስ አልመን ችግሮችን ከስር ከስር እየፈታን ለመሄድ እየታገልን ያለን እና ያለው ሁኔታ ይሄ ነው። አመሰግናለሁ አርበኛ ተመስገን አዳሞ የጎንደር ጠቅላይ ግዛትስ የገብርኤ የታላቁ ገብርኤ ክፍለ ጦር የፖለቲካ ዘርፍ ሀላፊ በቀጣይ በሌሎችም እንደዚሁ ፖለቲካዊ ጉዳዮች ላይ ልዩ ፕሮግራሞችን እንደምንሰራ ተስፋ አለኝ እንደዚሁም በተጨማሪም ወንድማችን አብድላ እንግዲህ የኦሮሚያ ክልል ተወላጅ እንደዚሁም ካሁን በፊት የአገዛዙ ሰራዊት አባል የነበረ አሁን ደግሞ እንግዲህ ያንን ተረድቶ ወደ ፋኖ ትግል እቀላቀላለሁ እያለ ነው እንግዲህ ያንን ፋኖ በሚወስናቸው ውሳኔዎች መሰረት እንግዲህ ቤተሰቦች ጋር መገባ ነው ካለፋ ነው በማንኛውም መንገድ ወደ ቤተሰቦች የማስገባት አቅሙም እንዳለው እናውቃለን። አድማጭ ተመልካቾቻችን፣ የዛሬው ፕሮግራማችን ይህን ይመስላል። ተስፋ የለሳለሁ ነበርኩ። አመሰግናለሁ። እናመሰግናለሁ።